ይደውል ይመዝገቡ። ሰላም ሰላም፣ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታችሁ ይብዛ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ቃላትን ማንበብ ሲሆን ለጀማሪዎች የሚሆን ፊደላቶችን አውቃችሁ ቀጥታ ወደ የት መሄድ ያለባችሁ ልጆች፣ ከዚህ ጋር በማሳያችሁ መሰረት የአማርኛ ሆሄ ባለሁለት ሆሄዎችን መጀመሪያ ማንበብ ይኖርባቸዋል ማለት ነው። ምክንያቱም ሶስተኛ ሶስት ባለሶስት እና ባለአራት ባለአምስት ሆሄ ፊደላቶች በሚሆኑበት ጊዜ ለብዙዎቻቸው ችግር አንዱን ፊደል አውቃችሁ ወደ ሁለተኛው ከዛ ወደ ሶስተኛው በምትሄዱበት ሰዓት ይጠፋቸዋል ማለት ነው። ስለዚህ በጣም ይደናገራቸዋል ተመልሳችሁ ለማንበብ። ስለዚህ ባለሁለት ባለሁለት ከሆኑ ግን የመጀመሪያ ፊደሎችን ታውቃላችሁ፣ ከዛ ሁለቶችን በአንድ ላይ አገጣጥሞ ለማንበብ በጣም ቀላል ይሆንላቸው አማኖች። ስለዚህ ይህ ቪዲዮ የሚሆነው ፊደላቶችን ለምታውቁ፣ ነገር ግን አገጣጥሞ ለማንበብ ለሚከብዳቸው ልጆች ነው የሚሆነው። ቀጥታ ወደ ትምህርታችን እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ለሌሎች እንዲደርስ ላይክ በማድረግ ከመጀመሪያው አሁን ቪዲዮ ላይክ አድርጋችሁ ጀምሮ ቀጥታ አስነብባችኋለሁ፣ አንድ ባንድ። ከዚህ ላይ የመሰረትኳቸው ሁሎች የምታዩቸው ባለ ሁለት ሆሄ ነው። ሆሄ ማለት ሆሄ ማለት ፊደል ወይም ሌተር፣ አንድ ሌተር ማለት ነው። ለምሳሌ ይቺ ቤ ትባላለች። ይቺ አንድ ሆሄ ነች ማለት ነው። ከዛ ይቺ ት፣ ሁለተኛዋ ት። ይችኛዋ አንድ ሆሄ ነች ማለት ነው። ስለዚህ እነዚህ በአንድ ላይ ባለ ሁለት ሆሄ ቃል ይባላሉ ማለት ነው። ባለሁለት ሆሄ ቃል። ስለዚህ ቃል ማለት ትርጉም ያለው የሆሄዎች ስብስብ ነው ማለት ነው። አንድን ነገር ልንወክልበት የምንችል ትርጉም ያለው ነገር ቃል ይባላል። ሆሄ ግን ፊደሏ አንዷ ፊደል ናት ማለት ነው። ስለዚህ እያንዳንዳቸው ከኔ ጋር ታነባላችሁ ኦኬ። የመጀመሪያው እንደምታዩት ከዚ ጋ ቤ፣ ከዛ ት፣ ቤ እና ት። ስለዚህ እነዚህን በአንድ ላይ መጥራት ነው ማለት ነው። ቤ ት፣ ቤት ብለን እናነባለን። ኦውኬ፣ ከዛ ማ ማ ር ረ ብላችሁ ብታነቡ ስህተት ናቸው። ረ ሳይሆን ር፣ ስድስተኛ ላይ ረ ሩ ሪ ራ ሬ ር የሚለው ድምፅ ስለሆነ በአንድ ላይ ስናነበው ማ ር ማር ይላል። ቀጣይ በ ከዛ ራ ራ ስለዚህ በራ በራ ወይም በራ በራ ብላችሁ ልታነቡት ትችላላችሁ። ሲላላ እና ሲጠብቅ ሁለት አይነት ትርጉም አለው። በራ ወይም በራ፣ በሁለቱም ብታነቡት ልክ ናችሁ ማለት ነው። ኦኬ ቀጣይ ስ ስ ሰ ሳይሆን ስ ራ ስራ ስራ ብላችሁ ታነባላችሁ። ከዚህ ላይ በማነብበት ሰዓት ያው ቪዲዮን ያቆማችሁ ደብተራችሁ ላይ መጻፍ ይኖርባችኋል። በምጽፉበት ሰዓት አይረሳችሁ ማለት ነው። ግዴታ እየጻፋችሁ መከታተል አለባችሁ። ሩቅ ሩቅ ሩቅ ቀ ቀ ረ ቀረ ቀረ ብለን እናነባለን። ስ ም ስም ስም ኦኬ ስማችሁን ለመጻፍ መጀመሪያ ላይ የምትጽፉት ነገር ነው። ይሄ የተለመደ ነው። ስም ስም ብለን እንጽፋለን። እንደዚህ ትጽፋላችሁ ማለት ነው። እዚህ ላይ ስም እትለዋ ከላይ ከራሷ ላይ ሰላሽ የሆነ መስመር ነው ያላት። ቀጥ ያለ ሳይሆን ስላሽ የሆነ መስመር አላት ማለት ነው። ስም ከዛ፣ ጣ ራ ጣራ፣ ጣራ፣ ደ ራ ደራ፣ ደራ። ኦኬ፣ ቀጣይ ሳ ማ ሳማ ሳ ማ ሁለት ስለሆኑ አገጣጥሞ ለማንበብ አይከብዳችሁ ማለት ነው። ሁለት ባለ ሁለት ሆሄዎችን ካነበባችሁ በኋላ ቀጣይ ደግሞ ባለ ሶስት ከዛ ደግሞ ባለ አራት እያላችሁ በምትሄዱበት ሰዓት ያው ስቴፕ ባይ ስቴፕ ቀለል እያለላችሁ ይሄዳል ማለት ነው። ሳ ማ ይላል ቃ ና ቃና ቃና ቃና ብላችሁ ታነባላችሁ። ከዛ መ ላ መላ መላ ላ ም ላ ም ም። ኦኬ አሁን ለምሳሌ ከዚህ ላይ አሁን እዚህ ላይ ላ ም ብለናል። ምን የምትለዋ ፊደል ከዚህ ጋር ከላይኛው ጋር ተመሳሳይ ናት። አሁን የትም ቦታ ብታገኟት ይችን ም ብላችሁ ነው የምታነቧት። መጀመሪያ ላይ ብትመጣም መካከል ላይ ብትመጣም መጨረሻ ላይ ብትመጣም ም የሚል ድምፅ አላት። ከዚህ ላይ ለምሳሌ ስም ስም አይደል ያለን ከዚህ ጋር በምናነብበት ሰዓትም ላ ም ም የሚል ድምፅ ነው ያለው። ተመሳሳይ ነው ልዩነት የለውም ማለት ነው። በመካከል ብትመጣም መጨረሻ ላይም መጀመሪያ ላይ ብትመጣም አንድ ያነበባችሁት ለሁሉ ጊዜም ለሁል ጊዜ የሚያገለግላቸዋል ማለት ነው። ድምፁ አይቀያየርም። ኦኬ ለምሳሌ እዚጋር ላ አለ ላ የሚለው ከዚህ ላይ እናገኘዋለን። ላ ላ ላላ ላላ ወይም ላላ ይህም ሲጠብቅና ሲላላ ሁለት አይነት ሚኒንግ አለው ትርጉም አለው ማለት ነው። ስለዚህ ላ ላ ወይም ላ ላ ጠበቅ አድርጋችሁ ማንበብ ትችላላችሁ። ኦኬ። ከፋ ከፋ ከፋ። ኦኬ። ከዛ በላ በላ። አሁን ከዚህ ላይ ቅድም እንዳልኳችሁ ላ የሚለው እዚህ ላይ ላ ብለን አንብበነዋል። እዚህ ላይ መጨረሻ ላይ ሲመጣም ላ ብለን ያነበብ ያንብብ ነው ማለት ነው። ስለዚህ በላ በላ ተመሳሳይ ነው። እሺ፣ ፊ ፊ ት ፊት ፊት። ኦኬ፣ ቀጣይ ቆመ ቆመ ቆመ ብላችሁ ታነባላችሁ። ከዛ ተ ራ ተራ ተራ ቃ ል ቃል ቃል። ኦኬ ል ይኸው ከዚህ ላይ ቃል ስንል ል ነበረች። ከዚ ጋ ከዚ ጋ ደግሞ አሁንም ል ብለን ነው መጀመሪያ ላይ ስትመጣ ል ብ ልብ ልብ ኦኬ መጣ መጣ መጣ ል ይኸው ከዚህ ጋ ል ያለች ብለናል። ከዚ ላይ ስናነብም ልብ ስንል ል ያለች ቃል ስንልም እዚህ ጋ ል። ስለዚህ ተመሳሳይ ነው ማለት ነው። ል ክ ልክ ልክ። ስለዚህ የሚያሳየው ምንድን ነው? አንድ የፊደሎችን ካወቃቸዋቸው ከየትም ቦታ ስታገኟችሁ በዛው በመጀመሪያ በጠራችሁት ነው የምትጠሩት ማለት ነው። ከዛ ይሄኛው ልክ ይላል። ሉ ል ሉል ሉል። ኦኬ በጣም ጥሩ። ከዚህ ጋር ሁለቴ ነው። ጣ ጣ ጣጣ ጣጣ። ብላችሁ ታነቡታላችሁ። ባ ባ ባባ ባባ። ወይም ባባ ማጥበቅ ትችላላችሁ። ባባ ወይም ባባ። ኦኬ። ሰ ማ ሰማ ሰማ። ኦኬ፣ በጣም ጥሩ። ስለዚህ በዛሬ ትምህርታችን ያሳየዋችሁ እነዚህን ይመስላሉ ባለ ሁለት ሆሄ ቃላቶች ማለት ነው። በደንብ እንደተማራችሁበት እርግጠኛ ነኝ። እንደዚህና መሰል የሚጠቅሙ ለእናንተ ማንበብ ልምምዳችሁን የሚያጠናክሩ ወይም በደንብ አድርገው ሊያለምዷችሁ የሚችሉ ፊደላቶችን ወይም ቃል እየመሰረትኩኝ በተደጋጋሚ ቪዲዮ ለቅላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሜ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 በግልና በግሩፕ እያስተማር እንገኛለን። የተማገርሁ የሆኑ የሚፈልጉትን ትምህርት ለሚመቸው ሰዓት እናስተምራለን። ለሕፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05